ዘራችሁ ይበጥበጥ ቅዱስ ገብርኤል ይበጥብጣችሁ። ይማ ጠባት ነው። ፍሬ ወይ እንዴት ነሽ? ሰላም ነው ጃፒ? አለሁ አለሁ። አንቺ ለእነዚህ አሁን ለመሸቀያ እኮ አስገብተውሽ፣ አስጮዎች ደግሞ ሌላ። በቃ አንቺ ረስተሻቸው አትኖሪ። ምን አሁን አሪፍ ላይ ኮን ያለሹ። እንዴትናንት የተናገረችውን አንስማም እንዴ? ልጆ ያስጠማቻት ልጅ ናት እያለች እንዴት ልጇን የታውቃት አለው ምን አድርጊያት ነው ልጇን ጃፒ? እኮ አሁን ፍሬ አንቺን ልታስገባሽ እዚህ ጨዋታ ውስጥ አስገብተው ወደ ድራማቸው የዘቀዘባቸውን ጨዋታ በዝምታ እኮ ነው እነዚህን የምታቃጥያት፣ እንጀሯን ዝጊ። ዝም ብለሻት ዝም ካልሻ እንጀሯ ይዘጋልሽ። ከብት አሮጊት የነተበች አሮጊት አትናገሪያት፣ የራስሽን ተጫወች እንዴ አሁን። ተይ ተይ አንቺ አሁን ማልቀስ አይጠበቅብሽም። ገባሽ? ሆን ብለው ነው እንደዚህ ሚወሰድበው አይደለም። በቃ እንቺ ዘካ ሌላ ነገር ውስጥ ግቢያ። በቃ ምንም እንትን የሚያስለቅስሽ ነገር የለም። ለማን ነው የምታስደስችው አልቅሰሽ? በዚህ ሰው ይወድሻል? ከሰዎቹ ጋር የተጫወትሽ ነው አሪፍ ነው ያለሽው፣ ምናምን አርፈሽ አትጫወችም። በቃ የሚያስቁሽ ሰዎች አሉ፣ ከእነዚህ ጋር ኮሜንት እያነበብሽ ምናምን። ፏቲም እንዴ ምንም በቃ፣ እነሱን ትዝ አይበሉሽ። ሆን ብላ ነው የምትቆሰቁስሽ እኮ ልትሸቅልብሽ። ምንም ቪዲዮ ነው ቆርጠው ላኩልኝ። ተጫወቺ ሌላ ጨዋታ ከሰዎቹ ጋር በቃ ምንም የሚጠቅም ነገር አይደለም ማልቀስሽ። ዋው ጃፒ ልጆቼ እንዳውቃቸዋለ እኔ ለልጆቼ ብዙ መስዋዕት ከፍዬ አሳድጌ ዘጠኝ ዓመት ሙሉ ባዶ ቤት ቀረው። ከዚህ በላይ ምን ያድርጉኝ? በቃ አሁን እኮ ምንም እኮ የምታመጪው ነገር የለም ብታለቅሽ፣ እዚህ ጋር ምንም የሚፈጠር ነገር የለም። በቃ አንቺ ወረራሽ ተመለሽ፣ ሌላ ጨዋታ ተጫዎች። እዚህ ኮ ነታተሮች ጀለሶች እንዳላሉ እኮ አታዋሪያቸውም እንዴ? አዋሪያቸው እያነበሽ ከእነሱ ጋር ተጫወቺ። እርሻት ይችን ከብት ግም የገማች እርሻት፣ እሷን ጭራሽ ምን አሳየሽ? በቃ አየሻት አለቀ ማለት ነው። እንደቺ ግም አወራች ብለሽ ለዚች ታለቅሻለሽ? እንደቺ ከብት የራሷን ማህፀን የማጠብቅ ወልዳ የጣለች እከክ። አንቺ እኮ ብትወልጅም ልጆችሽ እኮ አባታቸው ጋር ያሉት ሌላ እያየሻል እ አብረሽ በቀደም አይቼሻለሁ። ማየት ማያቸዋሉ ጃፒ፣ በቃ እኮ ታዲያ፣ ዋናው ጤና ናቸው፣ ጤናቸው ይጠበቅ ምናምን። አንቺ ምፏ በይ አውቀው ቆስቁ ሰው እንደዚህ ልውስጥ ልከተው፣ ወደ ጨዋታ ሊያስገቡሽ ነው። አትነቂም እንዴ? እሺ በቃ እንዳታለቅሽ። እኔ አሁን ስራ ነኝ፣ እንትን ብዬ ነው የመጣሁት እዚህ ጋር ሳይሽ። አታልቅሽ ፍሬ ነው፣ እሺ። ሌላ ጨዋታ ትጫወች ከኮመነታተሮች ጋር እሺ። ጃፒ፣ ቻው። አይን ኖን አይታችኋል። እንደዛ አብጄ ተዋርጄ፣ ሚዲያ ላይ በልጆቼ እንደዚ የተዋረድኩት። እሷ ግን የልጅ ፍቅር የላትም፣ የላትማ፣ እናትነት የላትም። እነሱ የሚታያቸው ብር፣ ሚዲያ ላይ ብር ብቻ ነው የሚያውቁት። ለዛኮ ነው ያማል

ጉልዬ ዞን ገብታ ትናንት የተናገረችውን ሰምተሻል? ልጄ ናት ልጇን ያስቀማቻት ብላ ተናገረች። እኔ ምን አርጊያት ነው? ልጇን የታውቃታለሁ? ልጇን የታውቃታለሁ? እኔ የዞን ልጅት ነው ማቃት ንገርኝ እስኪ የታውቃታለሁ እኔ ፍርዬ ዝም በይ። በማምናቡል የታውቃታለው እናት ጋ ነው የምጣለው። ሁ ታውቂያለሽ ምን አረጉግን። ስሚ ፍርዬ፣ አሁን እነሱ እንትን ስላሉ ሜይቢ እንትን ሊሆን ይችላል። ዝም በይ አንቺ እንትን እንዳትዪ እግዚአብሔርን። እኔ እኔ አላውቅም ብቻ። እንደዚህ ማለት ለምን አሁን ላይ በፊት ለምን አላለችም? አሁን ለምን ለማለበፊት ሆዴ ተናግሯል። ሆዴ የሚሰማው ጠፍቶ ነው እንጂ ሆዴ ምናለ የፍሬድ ልጅ አስቀማቻት ሳምሪ ናት ብሏል ሆዴ ግን ማንም ሰው አልሰማውም። እኔ ድራማ አልፈልግም፣ ቤተሰቦቼ፣ እኔ ድራማ አልፈልግም። የቲክቶክ መሰዳደብም አልፈልግም። ተውኝ፣ ተውኝ። ልኖርበት ወይ፣ ልኖርበት። ተውኝ በቃ። እንደ ሁለ ነገር ይቀማችሁኝ እኮ ከቢዝነሴ ጀምሮ ቢዝነሴን አሳጣችሁኝ። ሁለ ነገር ናጣው እኮ ኧረ ተውኝ፣ በቃ ተውኝ። ሰውን ልኖርበት ይ ዞን ታይ ልኖርበት ታይ። ግፍ ነው የሰው ግፍ። ጥሩ አይደለም። እኔ ምንም ተኝ በቃ ታይኝ ኖ ይደብራል ፍርዬ፣ እኔ እናት፣ እሺ እዚህ ጋር አታልቅሽኝ ወይ ውጪ እንትን አትበይ፣ ማለት በቃ እንትን ማለት ባለብን ነገር እንትን እላለበት ላሳብዱኝ። ሆን ብለው እናትና ልጅን ለማሳበድ በልጆቼ እንደማይሆንልኝ ስለሚያውቁ ሁሌ ድራማ እንደሰሩብኝ። የኢትዮጵያ ሕዝብ እነዚህን ሰዎች አውስቁሙልኝ፣ እኔ አልፈልግም እኮ ፍርዬ፣ አሁንም ድጋሜ ሌላ ነገር ውስጥ እንድትገቢ ነው በቃ ውጭ ና ተረጋጊ። እኔ እንትን ላስ ማናገር አለ ሲገሉ እኮ የፈሰሰ ውሃ አይታፈስም። ማናገርሻት አላናገርሻት እኮ ምንም ሊመጣ ነገር የለም ከዚ በኋላ። ድጋ ስንትን እንዳይማር በቃ ከዚ በኋላ ትናንችም እያነሱ እንዳያወሩ መሆን አለበት በቃ ምክንያቱም ይደበራል። አሁን ደህና የተረጋጋሽውን ድጋሜ ሌላ እንትኑስ መግባትም ያስጠላል። በመብርሃን ረ በዛ ለምንድነው ግን እንደዚህ መሬ ቤት ይደብራል። በቃ ይተካል። ለምን ለምን እንደ እኔ እኮ እኔ የምሰቃየው ልጆቼን ጥቼ በሰው ሀገር ላይ ብቻዬን የቀረሁት እኔ እኮ ነኝ። ለምን ሴራ አይደለም። ያልክነሽ ፍርዬ በቀጥላሁን ተረጋጊ። በመብራ የሰው መሳቂያ ሁኝ የሚዲያ ላይ የሰው ፊት ገርፎኝ ስንት ነገር አሳልፊያለሁ። ይሄ ደግሞ ዞር እና ልጇ ያመጡት ነው። ሙሉዬ ግን የምር እነሱ እጅ ላይ ነው ይሄ ነገር። የእውነት እርስ በእርስ በራሳቸው ነው። አሁን ያኖኖ ሆዴ ተናግሯል። ሙሉዬ ፍርድ ቤት ቀረብኩኝ፣ ልንገርሽ። ጠበቃ ይዤ ፍርድ ቤት ስቀርብ ፍርድ ቤቱ የቲክቶክ ቪዲዮ ነው ያቀረበው። ልንገርሽ ማን የላከው ሲባል አልተናገሩም፣ ማን እንደላከው እንጂ ቪዲዮ አለ ፍርድ ቤት። ጥሩ እናት እንዳልሆንኩኝ፣ መጥፎ እናት እንዳልሆንኩኝ የሚያሳይ ቪዲዮ አለ፣ ግን ማን እንደላከው አይታወቅም። እዛ እኔ ልንገርሽ አሁን ሆዴ ተናግሮ ነበረ። ሆዴ ከአሁን በፊት ተናግሯል። ሚሰማው አጣ። ዋሽቶ ነው ምናምን ተባለ እንጂ ሆዴ ተናግሯል እኮ ያኔም ሰምቼዋለሁ። ያ ሆዴ ተናግሯል በሰዓቱ ሁላችንም እንትን አላረግነው ነው ኖርማሊ። በዛ ሰዓት ከሷም ጋር ጸብ ስለሆነ ዝም ብሎ ነው የሚያወራው የሚባል ነገር የለም እንደዛ አርገን ነው እንትን ያደረግነው እንጂ ሰምቼዋለሁ። ዝሆን ተይ፣ ካሁን በፊትም ምን ትለኛለች? ቲክቶክ ጌም እየተጫወች ነው ለመንግስት ነው የምናገረው ብላ አስፈራርታኛለች። ሙሉዬ እየታቅያለሽ እግሬሻ አለሁ ሽማግሌ ልኬሻ አለሁ ሁሌ በህይወቴ እየመጡ እነዚህ ሰዎች እየበጠበጡኝ ነው። የኢትዮጵያ ሕዝብ እኔ አንድ በሉኝ። ታለቅሽ ፍርዬ፣ ለምንድነው የምታለቅሽው? በቃ ምንም ነገር የሆነ ሆኗል። አንድ እንዳታለቅሽ ለማ ብለሽ እንዴ ባይሽን በጠዋት የምታራግፍ ዩዚ መብራል እና እንድች እንድች ብለሽ እንዳታለቅሽ ፍርዬ፣ እኔ ቆንጆ አንድ ነገር ልንገርሽ፣ ኔ ማር ስለ እውነት ነው ምልሽ። አሁን አንቺ ጭራሽ ለእነሱ መደሰቻ ነው የምትሆኝው እዚህ ወጥተሽ ስታደርግ። ዩቢኒድ ቱ ቢ ስትሮንግ። ከዚህ በፊት የነበረ ነገር ነው አደለም ስለዚህ አንቺ ፎርጌት አባውቴት። እነሱ ድራማ ሌላ ድራማ ፈልገውብሽ ነው። አሁን አንቺን አስገብተው አንቺ እንዲወተች ስትናገሪ እነሱ ዩቲዩባቸውን ለመስሪያ ሊያረጉ ፈልገው ነው። ይሄ የነሱ ታክቲክ ነው። አንቺ ለነሱ መንገድ ትከፍቻለሽ እንዴ? ቢስማርት። በቃ አንቺ ልጆችሽን እያየች ነው አለ ጤነኞች ናቸው። በቃ እግዚአብሔር ደግሞ ወደፊት ብዙ ነገር ያደርግልሻል። ዩ ዊል ሲ ተገፍተሽ አትቀሪም እንደዚህ። እና ሁሌ ኑሮዬን እየበጠበጡ ልኖር ነው እንደ አይተሻል። ከሰው በታች እያስቀሩኝ ሁሌ፣ ለምን እኔ ምናረኩኝ? በቃ እርግፍ አርጎ መተው ነው፣ እነዚህን ከህይወትሽ ማውጣት ነው በቃ። የሚያወሩትንም አለመስማት ነው። አንቺ የራስሽን ህይወት ላይ ብቻ ፎከስ አድርጊ ፍሬ። አሁን እንደዚህ እነሱ በተናገሩ ቁጥር ነገ ማታ ደግሞ ወታ ትናገራለች። በቃ ጭራቅ ነች፣ የሴጣን ቁራጭ ነች እሷ። ይሄ ዓለም ያወቀው ነው ክፋት እንዳለባቸው ከነ ልጇ ስለ እውነት ነው የምልሽ። እግዚአብሔር ደግሞ ይፈርዳል። ይውልሲ ይሄ ራሱ እሷ ወጥታ ስለ ልጁ አባል የተናገረችው ይሄ ራሱ ለእነሱ ትልቅ ቅጣት ነው፣ የእግዚአብሔር ትልቅ በትር ነው የወረደባቸው። ሰው አንቺ እንደውም በጣም ሀፒ ሆነች ደስተኛ ሆነች ማሳየት ነው ዶንት ሾ ያንቺንም። ባዚህ ላይ ልጆች ጋር ኢንጆይ በምታገኛቸው ሰዓት። ፍርየ ጤናሽን ጠብቂ፣ ከጓደኞች ጋር ፕሌይ የምትፈልጊውን ነገር አድርጊ፣ ኤንጆይ ዮር ሰልፍ ከእንደዚሁ እርደሽ ከእነሱ ጋር አትጨቃጨቂ። እነሱ ጠላቶች ናቸው። መቼም ወይ አንዴ ሚታርጌ እኔ ላውራና ፍርዬ የለሽ መከራ እኮ ነው ያሳለፍኩት። አይታችኋል፣ አንድ ነገር አይታችኋል እኮ አፈር ልሽ ጉን እኔ መሆኔ ይኩን። ቁሜ ሄደው እኮ ታንቄ እንድሞት ሁሉ ገመድ ግዙላት ስትል ነበረ እኮ፣ ልጆቼ የተወሰዱ ጊዜ። አረተው አትርሱ፣ አንዱ ላይ ሳም ፍርዬ፣ የኛ ከጎንሽ ነን። የሚረዳሽ ሰው ከፈለግሽም እኔ እዛ ጀርመን ላይ ሰው አለኝ። ችግር የለውም፣ ከጎንሽ ነን። አንደኛ እሷ ለገዛ ልጇ ባል መቶ ደፈረኝ ብላ ከዚህ በላይ ለእሷ ቅጣት የለውም። ገባሽ? ለአንቺ ትሆናሻለች። ለገዛ ልጇ ያልሆነች ነች። ስለዚህ አንቺ መተሽ ገመናሽን እዚህ ጋር መተሽ እንዳታለቅሽ። እሷ አሁን ልትሸቅልብሽ ነው። አጀንዳ የላትም አጀንዳ አድርጋሽ ነዋል። አንቺ በውስጥ አውሬን ፍርዬ ነው ያለውን ነገር እናስተካክላለን፣ እንረዳሻለን። ምንም ነገር ችግር የለውም፣ አታልቅሽ። አሁን እሷን ደስ ይበላት ብለሽ ነው? ይሄን አጀንዳ አድርጋ ወታ ትሸቅልብሻለች፣ ትበላብሻለች። ቁስልሽ ይገባናል። ልጅን የሚያህል ነገር ብዙ ነገር ብላሻለች። ቤትሽ መታ ብዙ ነገር ቪዲዮ ጣፍታ፣ ከዛ ይብሳል የዛሬው ፍርዬ፣ ከዛ ይብሳል ካለችሽ ይብሳል ዛሬ የዛሬው ምሳል አይመስል ማለት ስምሽን አጥፍታ፣ ያአ ቆንጆ ስለሆን ስለምትበልጫት ነው። በሰውነትሽ ሽ ትቀናለች ምናምን እና አንቺ አሁን ፍርዬ ስሞትልሽ በልጆችሽ አታልቅሽ፣ እረዳሻለን። ኦኬ፣ ሁሉም የራሱ የሆነ ችግር አለብን። ስለዚህ አሁን በልደትዬ እንዳታለቅሽ እንረዳሻለን። በውስጥ አናግርኝሽ ፍርዬ፣ ችግር የለውም። እኔ ሰውም አለኝ ጀርመን ላይ ምንም ችግር የለውም። እኔ እኮ ጠበቃለኝ አሁን ፍርድ ቤት እኮ እየተመላለስኩ እኮ ነው በልጆቹ ጉዳይ። መንግስት እኮ ጠበቃ አቁሞልኛል። ሌና ችግር የለውም። ይኸውልሽ እኔ ጠበቃ የሆነ ሰው ጀርመን ውስጥ አለ በጣም ሰላሳ አመት ምናምን የኖረ ሰው የህግ ሰው አለ። ከፈለሽ ኮንታክት አደረግሻለሁ። እሺ ማማይ ችግር የለውም። እንዳታለቅሽ እንዳትሸቅልብሽ በእውነት ካሁን በኋላ ልትሸቅንብሽ ነው። አሁን እሷ አንቺ የልጇን ባል አዋርዳ ደፍሮኛል ብላ እናትና ልጅ አንድ ወንድ ተኙ ማለት ለእሷ ሞት አይደለም? ከዚህ በላይ አንቺ ተዋርደሻል። ኖ እግዚአብሔር አለ። ፀሊ እሺ ፍርዬ እንዳታለቅሽ፣ በቃ በውስጥ አውሬን ስትወር ላይ አንድ ነገር እንድች ብለሽ እንዳታለቅ። ፍርዬ፣ የእኔ እናት፣ እንትን አትሆኝ፣ እናወራበታለን፣ ህዝቡ ይወቅ። ነገር ግን አንቺ እንባሽ እንድች አድርገሽ እንዳታወጪ። እንዴ፣ ከእንደገና ወደ ኋላ መመለስ ፍርዬ፣ ናይን እሺ ምችነሽ እንዳታለቅሽ መጣው ተመልሼ